ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው። ተው! ጭብጨባ የለም። ጭብጨባ ማደናገሪያ ነው። ጀባችሁን ኖረን ያድርጉ። ጭብጨባ ምን ምልክቱ ምን? የተኛ ካለ ይነሳ። የውስታ እንዳመ

አለመማርም ይጎዳል። አለማወቅም ያስደነግጣሉ። አንጽሖ ሥጋ ቅዱሳን ያ ማለት ምን ማለት ነው? ጥሬ የመጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናውያን ሰባክያን ሲቸገሩ፣ ሌላውንም ሲያስቸግሩ ይሰማሉ ብዙ ጊዜ።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 እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን ባሕሪ መለኮቱ አቃጥሉ በላበት ይጠፋ ነበረ ይላል። ይሰማችኋል? ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላ ነው የጠጣ ነው ተለውጦ አሰሩ ወጥቶ ይወድቃል ንጥሩ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 የድንግል ማርያም ተሰጥቶታል። ለቅዱስ ሚካኤል የአማላጅነት የተላላችነት ሀብት ሲሰጠው ለእሷ ደግሞ ሰባቱን ሰማያት አልፎ ከአብ ከወልድ ከመንፈስ ቅዱስ ፊት መቅረብ ሰማያዊ ሀብት መሰጠት ሀብቷ ነው። መማር ያስፈልጋል፣ መስማትም ያስፈልጋል።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 ማርኮ ተቆራኝቶት ይኖር የነበረ ስጋ አካለ ቃልን ባህሬ ቃልን ተዋሂዱ ክቡር ቅዱስ አምላክ ሆኖ መጽራሪያም ታየ። አስተሬዎ በሰማይ ኮነ ይላሉ መዘምራ፣ ነው አትሉም እንዴ? አስተሬዎ በሰማይ ኮነ። ተሰዶ ተዋርዶ ተባሮ የነበረው የአዳም ስጋ በተዋህዶ ተቃል ነት የዲያብሎስን መርዝ ነቃቅሎ ለማጥፋት እግዚአብሔር ይህን ዓለም ከቁጣ ወደ ትዕግስት፣ ከመዓት ወደ ምሕረት ተመልሶ የአዳም ቀንዶና ካለፈ በኋላ አምስት ሺህ አምስት መቶ ዘመን የጨለማ ጉዞ ሲያልፍ ሁር አብስራ ለወለትሃና ተብሎ በእግዚአብሔር ቃል የተጠራው የተላከው መላከ ሰላም ቅዱስ ገብርኤል ክንፎቹን እያማታ ብርሃን ለብሶ ብርሃን ተጎናጽፎ የብርሃን አበባ ይዞ አዳም ጥባካችሁ ቆርቆሮ ምንም አይሰራም። ይህም ቆርቆሮ ያመጣ ሰው በሽተኛ ነው። እንዳልናገር ነው የምትፈልጉት? ቁም ነገር እየተናገርኩኝ ቁርቁር አይነሳኝ። ስለዚህ አለመጸልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደም ስር ገብቶ አለምን ያፈናቀለበት የአምስት ሺህ አምስት መቶ ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተን እግዝእትነ ቅድስት ድንግል ማርያም እንዘ ውስተ ጽልመት አለወና በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነጻነት ወደ ጉስቁልና ተማርከን የገባንበት የአምስት ሺ የአምስት መቶ ዘመን ጨለማ ጉዞ የተወገደበት ምስጢር ነው የምንናገረው። ዲያብሎስ በጽነቱ ተንኮል የበተነውን ዓለም ቅድስት ድንግል ማርያም ሰበሰበችን። ሰብሳቢ ሆነችን ብሏል። ይሰማችኋል፣ አይሰማችሁ? ዲያብሎስ የበተነውን የአዳም ዘር በሙሉ ቅድስት ድንግል ማርያም ሰብሳቢ ሆነች፣ አስተጋባተነ ሰብሳቢ ሆነችን ብሏል ሊቁ ኤራቅሊስም። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የጎዳን አለመገናኘታችን ነው። ቅናቱ፣ ምቀኝነቱ፣ ተንኮሉ፣ አድማው፣ ብጥብጡ እዚህ አድርሶናል። የዲያብሎስ መርዝ እኮ ገና አልተነቀልም። ገና አኮል መርፌ የሚወጉትም አይለቅ። ሊቃውንት በዚህ ዘመናቸው የግጥማቸውን ችግር ለማስወገድ የክርስቶስ ፍጡር ባሕሪውና ያልተፈጠረ ባሕሪው ሀብሩ ባህዱ ተዋሂዶ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 የተሰወረ ለመግለጥ የራቀ ለማቅረብ የጠላትን ጉዞ ለመረዳትም ለማስረዳትም መማር ያስፈልጋሉ። መጽሐፍቱን ማን ገልጦ ያወቃቸው ሰው አለ እንዴ? የለም እኮ። በስልጣን አይደለም፣ እውቀት በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የት አሉ? እውነተኞቹ መምህራን አሉ? የለም ገና እኮ ነው። ችግራችን ገና ነው። ባህሬ ቃል ባህሬ ትስበይትን ሳያቀልጠው ባህሬ ትስበይት ባህሬ ቃልን ሳይውጠው ባህሬ ቃል እርቀቱን፣ መጥቀቱን፣ ኃያልነቱን፣ ቀዳማዊነቱን፣ አስገኝነቱን፣ ኃይሉን እንደያዘ ባሕሪ ተስፈይትም ግዙፍነቱን፣ ደካምነቱን፣ ውሱንነቱን ደካምነቱን እንደያዘ በተአቅቦ አንድ አካል አንድ ባሕሪ ሆኑ ሆነ። አንድ አካል አንድ ባሕሪ ሆነ። ሙሴ በትንቢቱ በደብረ ሲና ባየው ዕፀ ጳጦስ ላይ አመልማሉ ከነመልማሉ ነመልማሉ ከአመልማሉ ሳይለይ ላይ ነበልባሉ ሀምልማሉን ሳያቃጥለው ሀምልማሉ ነበልባሉን ሳያጠፈው፣ አዬ ይህንን እነ ቅዱስ ቄርሎስ እነ ቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። ወልጅ ሚያስተይል በእንቆ ባህሪ ስጋሁ በስጋሁ ስጋሁ ወብርሃና በመለኮቱ እንግዲህ ታችን ቆ ባህሪ በፀሐይ ጸዳል ነው የምትወለደው፣ ወፈ ብርጋና ምትባላለች። ኤፍሬም ተርጉሞታል፣ አብራርቶታል፣ ባስልዮስ ዛንጾኪያም አጽድቆታል። ወፈ ብርጋና የምትኖረው በጥልቁም ሀይቅ ውስጥ አዟሪት ይባላል። ዝብድይ የሚባል አለ። በዚያ ውስጥ ነው የምትኖረው። የባህሩ ቅዝቃዜው ሲከብዳት ከባህሩ ወታ ሽቅ ወደ ሰማይ ወደ አየር ወታ በስድስት በሰባት ሰዓት ሙቀት ፍለጋ አፈማ ሕፃኗን ገልጣ ክንፎቿን ዘርግታ በአየር ላይ ትቆማለች። ከፀሐይ ሙቀት ከፀሐይ ግለት ሙቀት ትሰማለች። ከነፋስ ግዘፍ ትነሳለች። በዚህ አርጋ እንቁን ትፀንሳለች። ፀንሳ ተመልሳ ወደ ሀይቁ ትገባለች። እንቁን የምትወልደው ከሀይቁ ውስጥ ነው። በየተርጓሚው ይታተታል። እዚህ ግን በገጸ ንባብ ነው። ያለው ዘር የለውም፣ ሩካቤ የለውም። ለትስብእትና ለመለኮት አንድ አካል አንድ ባህሪ ለመሆን በኅቱ ድንግልና መፀነስ፣ በኅቱ ድንግልና መወለድ፣ ከወለዱ በኋላ በድንግልና ጸንቶ መኖር። ቅድም ብዙ ሲነበብ ሰምቻለሁ። ቅዱስ ያሬድ እንደተገለጸለት አንጽሆ ስጋ ቅዱሶች ሀደረ ላይ